ደረቅ ጦሲ ነው። ደረቅ ፐርስሊ ካላችሁ ፐርስሊ መጨመር ትችላላችሁ። እንደዚህ እጃችሁ ላይ ሽት አድርጋችሁት እንደዚህ መጨመር ትችላላችሁ። በጣም አሪፍ ነው። ይሄ ቆንጆ ቴስት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሚካናት ተመልካቾች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቆንጆ የሆነ የፓስታ ሶስ አሰራር ይዤላችሁ መጥቻለሁ። በጣም ቆንጆ ለየት ያለ የፓስታ ሶስ አሰራር ነው። አብራችሁን ቆዩ። ሽንኩርቱን እንግዲህ እንደዚህ አብላልቸዋለሁ። በጣም ብስል አላደረኩትም። ሽንኩርቱ በጣም ሙትት ሳይ ቢበስል ጥሩ ነው። አንዳንዴ እሳት በጣም እናበዛበትና ሽንኩርቱ ለዛውን እስኪያጣ መብሰል የለበትም። ነጭ ሽንኩርት ተጨምራለሁኝ። የተፈጨ ካላችሁ የተፈጨ ነጭ ሽንኩርት መጨመር ትችላላችሁ። እኔ እንደዚህ ከትፍ ያለሁኝ እንደዚህ ስለምወድ ነው። ትንሽ እጠብሷለሁ ከአስር እስከ አስራ አምስት ሰከንድ የሚሆን አብሬ ከሽንኩርቱ ጋር ቀይ ሽንኩርቱ ጋር ጠርሰዋለሁ። ከዛ በርበሬ አደርጋለሁ። በርበሬ የሚበጣችሁን ያህል መጨመር ትችላላችሁ። ልጆች የሚበሉ ከሆነ ደግሞ በጣም በርበሬ ባይበዛበት ጥሩ ነው። እንደዚህ እያየን እንጨምራለን በርበሬ ልጆቻችን የሚበሉ ከሆነ ያው አቃጠለን እንዳይሉ ባይበዛበት ጥሩ ነው በርበሬ። ቲማቲም መጨመር እንችላለን ፈጭተን፣ ከዛ ቲማቲም መጨምራለሁ። ቲማቲሙን ከበርበሬ በፊትም መጨመር ትችላላችሁ። በርበሬ ከመጨመራችሁ በፊት ቲማቲም ማድረግ ትችላላችሁ እንደየ ፍላጎታችሁ አንድ ራስ ቲማቲም ነው የተጠቀምኩት። አንስ አንስ ያለ ሁለት ራስ ሽንኩርት ነው የተጠቀምኩት። እናንተ እንደ የቤተሰባችሁ ብዛት መጠቀም ትችላላችሁ፣ የምፈልጉትን ያህል። ከዛ በዋነኝነት ለፓስታው ሶስ መሰራበት መገለገልበትን አሳያችኋለሁ። እሱን አሁን ለታፋለሁኝ፣ ይሄ ቲማቲሙ በሰል እስከሚልልኝ የፓስታውን ሶስ የመሰራበት ዋነኛው ግብአት ዱባ ነው። ሁለት አይነት ዱባ አለኝ እዚህ ጋር። ይሄኛው አገራችን ላይ የምናገኘው በስፋት የምናገኘው ዱባ ነው። ሁለቱም ዱባዎች አሉ ኢትዮጵያ ላይ ሀገር ቤት አለ። ሁለቱም ዱባ ግን በብዛት የምንጠቀመው ይሄኛው ነው፣ ሀገር ቤት እና ይሄኛው በተርነት ስፋሽ ይባላል እዚህ በጣም አሪፍ ነው። በተለይ ልጆቻችን ሳል ሲይዛቸው በጣም አሪፍ ነው። ለራሳችንም ሳል ሲይዘን በዚህ ሱፕ ሰርተን መጠቀም እንችላለን። በዚህኛው ዱባ ይህኛው ዱባ ለብዙ ያገለግላል። ብዙ ዳቦ እጋግርበታለሁ እኔ ለልጆቼ ምግብ። አሁን ልጆቼ ምግብ ሳስጀምር በዚህ አስጀምሬያቸዋለሁ፣ እና በጣም ቆንጆ ነው። በጣም እና ለአዋቂ ለህፃናት በጣም ምርጥ ምግብ ነው። እስከ ዛሬ እንዴት አልበላ ነው እንደዚህ በፓስታ ሶስ አርገ ምናም ብላችሁ እንደምትቆጩ እርግጠኛ ነኝ። በተለያየ ነገር ሰርቸዋለሁኝ። የቲማቲም በቲማቲም ጋር ጌ ሳላድ ሰርቸዋል። የዱባ ሳላድ ቪዲዮን ከዚህ ቪዲዮ ስር በታች አረግላችኋለሁ። የፓስታ ሶስን ከዚህ በፊት ሰርቼበታለሁ። አሁንም ያው ለራሴ ልሰራ ስለሆነ ይሄኛውንም ላሳያችሁ ብዬ ነው። አብራችሁን ይቆዩ ለመላጥ ደግሞ በጣም በቀላሉ በካሮት መፈቅፈቂያ እንደዚህ እንልጠዋለን። በጣም በቀላሉ ይላጥልናል። እንደዚህ መፈቅፈቅ እንችላለን በካሮት መፈቅፈቂያ። ከዛ እንደዚህ ከላጥነው በኋላ ደቀቅ አርገን እንከትፈዋለን ወይንም ደግሞ በካሮት መፈቅፈቂያ እንተቀፍቀዋለን ወደዚህ ተፈቅደዋል ወይ በመክተፍ ያ በቢልባ መክተፍ ትችላላችሁ። ይሄ በጣም አሪፍ ምግብ ነው፣ እውነት በጣም አብዛኞቻችን ዱባ እንዳም እንደማንወድ የታወቀ ነው። ብዙ ኢትዮጵያውያን ብዙ ዱባ እንወድም። እኔ ራሴ ነፍስ ካወኩ በኋላ ነው ጥቅሙን ሳቀው በደንብ የወደድኩትና መመገብ የጀመርኩትኝ እንጂ እናታችን እንዲህ ስትሰራልን በብዙ አይነት በተለያየ መልኩ ትሰራልናለች። አልወደውም ነበረ እኔ እራሱ እና አሁን ግን በጣም በጣም ከቤቴ አይጠፋም። ምርጥ ምግብ ነው በእውነት፣ ተጠቀሙበት። ከዛ እዚህ ጋር ሄል ቀረፋ ቀርም ትዳረግበት አለኝ። በጣም ቆንጆ ቴስት ላል ሱ ስናደርግበት የተፈጨ ካላችሁ የተፈጨ መጨረሻ ላይ መጨመር ትችላላችሁ። ሰርታችሁ ተጨርሳችሁ ልታውጡት አካባቢ ማድረግ ትችላላችሁ። ከዛ የተቀፈቁትን እጨምራለሁኝ የዱባውን የተቀፈቁትን ዱባ ጨምራለሁ። እንዴት እንደሚያምር በእውነት በተለይ ደግሞ ለልጆቻችን ስንሰራላቸው እንደዚህ ፓስታ መኮረኒ ራይ ስንሰራላቸው እንደዚህ ስንስራላቸው በጣም ጣፍጧቸው ነው የሚበሉት። አሁን አንዳንድ ጊዜ ብለን ቲማቲም እና ቲማቲም እና ሽንኩርት ብቻ ሳል እንደዚህ ሶስ ሰርተን ምናምን እንትን ከምንል እንደዚህ የተለያየ ነገር ጨማምረን ካሮት ፈቅፍቀን እንደዚህ ይሄን እንደዚህ አድርገን ስንሰራላቸው በጣም ነው የሚወዱት። ከመውደዱን በላይ ደግሞ ለጤናቸው በጣም በጣም ትልቅ አስተዋጽኦ አለው ለጤናችን ለጤናቸው እና ለመሞከር ያህል በጣም በትንሹ ማድረግ ትችላላችሁ በትንሹ ሰርታችሁ መሞከር ትችላላችሁ ለራሳችሁም ለልጆቻችሁም ምንም ነገር ቴስቱ በቃ እንደዚህ ዱባ ዱባ አይልም በጣም የተለየ ቃና ነው ያለው እና የሆነ ደስ የሚል ቃና አለው እዩት እውነት ሞክሩትና ከወደዳችሁት የዘውትር ምግባችሁ ይሆናል በእውነት እንደዚህ ጠበስ ጠበስ አደረገዋለሁ በደንብ እንዲቀረላችሁ። ከፈለጋችሁ ወይ በርበሬ በደንብ የምትወዱ ከሆነ የምትፈልጉ ከሆነ በደንብ በርበሬ ማድረስ ትችላላችሁ። ትንሽ በርበሬ ጨምር ያለሁኝ እኔ ከዛ እርጥብ ደረቀሱ ብላ እንደዚህ አሸታሽ ታርጊ ጨምርበታለሁ። እርጥቡ ካላችሁ ደቀቅ አርጋችሁ ከጥፋችሁ አጥቃችሁ ከጥፋችሁ መጨመር ትችላላችሁ። በጣም ቆንጆ ቴስት ነው የሚሰጠው። እንዲሁም ለጤናችን ይሄን ቆንጆ አስተዋጽኦ ጥሩ አስተዋጽኦ አለው ለጤናችን። ይሄ በጣም ጤናማ የሆነ ሶስ ነው። ማካካችሁ ሰርታችሁ ሞክሩት። ዱባና ትጥሉት። በእውነት ብዙ ነገሮች ተሰጥቶናል በተፈጥሮ በጣም ብዙ ነገሮች ናቸው የተሰጡን፣ ግን አልተጠቀምንባቸውም። በእውነት ብዙ ነገሮች ተሰጥቶናል፣ ግን እኛ በጣም ጥቂቱ ነው የተጠቀምንበት ያለ ነው። በተለይ ሀበሾች በጣም በቃ ከተወሰነ ምግብ ውጪ እንደዚህ እንትን አንልም። የተወሰነ እንደ እንደዚህ ይሰራል እንዲህ ብለን፣ እንደውም በጣም ግራ እንጋባለን አንዳንዴ። ና በእውነት ሞክሩት፣ ይህ በጣም አሪፍ ምግብ ነው። የተሰጠንን ስጦታዎች እንጠቀምባቸው። ይህን ይመስላል እንግዲህ ይሄ የምትወዱት የፓስታ ሶስ ነው እና ካቀረብኩት የዱባ እየቆረጥኩት በጣም ግማሹን ነው ትንሹን የተጠቀምኩት እና ለመሞከር ያህል እንደዚህ ለትንንሹ እንደዚህ መሞከር ትችላላችሁ። ለመሞከር ያህል በዚህኛውም ደግሞ ሌላ ደግሞ ሌላ ሰራ ወይ ደግሞ ሱፑን የዚህኛውን ሱፕ ይዤላችሁ መጣለሁኝ፣ አቀርብላችኋለሁ። የዚህኛው ሱፕ በተለየ ነገር ሰራላችኋለሁ። በጣም አሪፍ ነገሮች ናቸው፣ እንጠቀምባቸው። እና እዚህ ላይ ድል ቲማቲም ድልህን መጠቀም ትችላላችሁ። ግን ከድልሁ ይልቅ ፍሬሹን ብትጠቀሙት፣ ቲማቲም ፍሬሹን ብትጠቀሙት ይመረጣል። ግን እንደ ፍላጎታችሁ ያንን መጠቀም ከፈለጋችሁ ቲማቲም ድልሁን መጠቀም ትችላላችሁ። ይኸው ከዚህ በላይ እንግዲህ ባይበስል በጣም እሳት ባይመታው ጥሩ ነው። አንዳንዴ ደግሞ ያው እሳት ከመታውም ደግሞ የምግብ ኒውትሪሽኑን አናገኘውም፣ የምግብ ይዘቱን እናጠዋለን እና በዚህ አበቃለሁኝ ጨርሻለሁኝ። ጨውጨምሬ ጨውጨምሬ ሁሉ ነገር ተስተካክሏል። በጣም በጣም ቆንጆ ነው። ሲቀመስ ራሱ እንዴት በቃ ምንም መለየት አችሉም። ዱባ ነው ብላችሁ መለየት አችሉም። በጣም ነው የሚጣፍጠው። ለዛሬ ያዘጋጀውላችሁ ይሄ ነበር። በቀጣይ ቪዲዮ ደግሞ እንደ እግዚአብሔር ፍቃድ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባለም ዙሪያ ያላችሁ ሁሉ ሰላም ቆዩ። ተመልካቾች በጣም አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ በጣም ጥሩ ጥሩ ኮሜንት እየሰጣችሁኝ የምታበረታቱኝ በጣም ነው የማመሰግነው እንደ እግዚአብሔር ፈቃድ በቀጣይ ቪዲዮ ከምንገናኝ ሰላም ሁኑ። ሀገራችንን አለማችንን ሁሉ ሰላም ይሁንልን። ባይ። ደረቅ ጦሲ ነው። ደረቅ ፐርስ ካላችሁ ፐርስ ቢ መጨመር ትችላላችሁ። እንደዚህ እጃችሁ ላይ ሽት አድርጋችሁት እንደዚህ መጨመር ትችላላችሁ። በጣም አሪፍ ነው ቆንጆ ቴስት እንዲኖር ያደረግልናል። ፐርስሊም ካላችሁ ፐርስሊ ከሌላችሁ ጦስኝ እንደዚህ ማድረግ ትችላላችሁ። እርጥቡን ፐርስሊ ካላችሁ እሱንም መጠቀም ትችላላችሁ።